እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማነቷ ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስትናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ የምንማማረው የአብይ ጾም ስምንተኛው ሳምንት ሆሳህና ተብሎ ተሰይሟልና። ስለምን ሆሳህና ተብሎ ተሰየመ? በዚህ ዕለት ምን እንድንማር ተፈልጎ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጥራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በፈ መላእክት አርሞ ያስተምረን የመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። የእናታችን የንጽተንጽሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ቤተ ክርስቲያናችን ታላቁን የአብይ ጾም በስምንት ሳምንታት ክፍላ ለስምንቱም ሳምንታት ደግሞ በሊቁ በቅዱስ ያሬድ አማካኝነት የየራሳቸው የሆነ ስያሜ ሰጥታ በዚያ ስያሜዎች ውስጥ እኛ ልጆቿን ታስተምርበታለች ማለት ነው። በዚህም መሰረት ታዲያ ስምንተኛውን የአብይ ጾም ሳምንት ሆሳህና ብላ ሰየማልናለች። ሆሳህና ብላ ለምን ሰየመችው? ከቃሉ ትርጉም ጀምሮ አንስተን ስንመለከት ሆሳህና ማለት ምን ማለት ነው ስንል ሆሳህና ማለት የዕብራይስጥ ቃል ሲሆን ትርጉሙ እባክ አሁን አድን አሁን ባርከን ማለት ነው። ያስተውሉ፣ በሰሞነ ሕማማት ጸሎተ ፍታትና ጸሎተ አስተሪዮ ስለማይፈጸም ጸሎተ ፍታትና ጸሎተ አስተሪዮ የሚደረገው በዚሁ በበዓለ ሆሳዕና ነው ማለት ነው። ታዲያ ቅድስት ቤተ ክርስቲያናችን ይህንን የአብይ ጾም ስምንተኛውን ሳምንት ሆሳዕና ብላ ስትሰይም ዝም ብላ ከመሬት ተነስታ ሳይሆን መጽሐፍ ቅዱስን መነሻ አድርጋ ነው። ስለ በዓለ ሆሳዕና በአራቱም ወንጌላውያን ተመዝግቦ ልናገኛለን። እኛ ግን ለመማማር ያህል ቅዱስ ማቴዎስ ወንጌል ላይ ተመዝግቦ የምናገኘውን አንብበን ትምህርታችንን እንጀምራለን ማለት ነው። እንግዲህ የማቴዎስ ወንጌል ምዕራፍ ሃያ አንድ ቁጥር አንድ ጀምሮ ያለውን ስንመለከት እንዲህ ይላል፣ ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው። በፊታቸው ወዳለችው መንደር ሂዱ፣ በዚያን ጊዜም የታሰረችን አህያ ውርንጭላም ከእርሷ ጋር ታገኛላችሁ። ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዷችኋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት። በነቢይ የተነገረ ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጭላይቱንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ፣ ሌላዎችም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበረ። የሚቀድሙትም ሕዝብ የሚከተሉትም ሆሳህና፣ ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው ሆሳህና በአርያም እያሉ ይጮሁ ነበረ ወደ ኢየሩሳሌምም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ ይላል አስተውሉ እግዚአብሔር ቤተሰቦች ይህ የቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ እስከ ቁጥር 10 ድረስ ያለ ኃይለ ቃል ነው ታዲያ ሆሳህና አዎ ከስምንቱ የአብይ ጾም እሁዶች አንዱና የመጨረሻው ሳምንት ተብሎ የሚጠራው ከትንሣኤ ቀድሞ የሚገኝ የህማማት መግቢያ ዋዜማ ነው። ሆሣዕና አስቀድሞ ካለው ረቡዕ ጀምሮ የሚታሰብ ታላቅ የቤተ ክርስቲያን የበዓል ቀን እንደሆነ ሁላችንም ልናውቅ ያስፈልጋል። ይህ ሆሣዕና የሚለው ስያሜ ወይም ደግሞ ይህ ስም በዚህ በሰንበትና በዋዜማዎቹ ዕለታት የሚዘመረው ጾመ ድጓ ሆሳዕና በአርያም ሆሳዕና ለወልደ ዳዊት፣ እንዲሁም ደግሞ ሌሎችም ሆሳዕና የሚለውን ቃል ቅዱስ ያሬድና ሌሎችም አባቶቻችን በየቦታው እየጠቀሱና እየተዘመረለት በአህያ ውርንጭላ ላይ ተቀምጦ ኢየሩሳሌም የገባበትን ሁኔታ እየተረከ ስለሚያስተምር ስለሚዘምር ይህ ሰንበት በጌትነትና በክብር በውዳሴ በቅዳሴ ሆሳዕና በአርያም እየተባለ በሽማግሌዎችና በህፃናት አንድ በት በድንጋዮችም ልሳን ሳይቀር እየተመሰገነ ወደ ቅድስት አገር ኢየሩሳሌም በክብር ሲገባ ለሰጣቸው ለተቀደሰ ሰላሙና ፍቅሩ መታሰቢያ ሆኖ የተሰጠ ነው። ይህ ሆሳህና የሚለው ስያሜ ማለት ነው። አስተውሉ። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ሌላ ቀን እንደ ተራ ሰው ሆኖ ወደ ኢየሩሳሌም ይገባ ነበረ። አዎ እንደ ተራ ሰው ሆኖ ወደ ኢየሩሳሌም ሲገባ አይሁዳውያንም አላመፁበትም፣ እንዲህም ትኩረት አልሰጡትም። በዚህ ቀን ግን የአይሁድ ንጉሥ ሆኖ በክብር ገባ። ከቢታንያ ተነስቶ ደብረ ዘይት ሲደርስ ከሐዋርያቱ ሁለቱን በቤተፋጌ ሰው ተቀምጦባት የማያውቅ ውርንጭላ እንዲያመጡለት ላካቸው። ይህንንም ደግሞ የማቴዎስ ወንጌል ምዕራፍ 21 ቁጥር 1 እስከ 17 ያለውን ስንመለከት እንደምንመለከተው ቅድም እንዳነበብ ነው ማለት ነው። በፊታቸው ወዳለችው መንደር ሂዱ፣ በዚያን ጊዜም የታሰረችን አህያ ውርንጭላን ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ አላቸው። ናሰውሉ ታዲያ ወደ ቤተ ፋጌም ሄደው አህያይቱን አገኟት። ሲፈቷትም ሳለ ባለቤቶቹ መጡባቸውና አስቆሟቸው። ለምንድን ነው የምትፈቱት? ለምን ትወስዳላችሁ? ብሎ አስቆማቸው። እነርሱም ታዲያ ሲላኩ እንደተነገራቸው ኢየሱስ እንደፈለጋት እነገሯቸው። አዎ ባለቤቱ ኢየሱስ ይፈልጋታል በሉ እንዳላቸው አሏቸው። በዚያን ጊዜ ባለቤቶቹ ይህንን ሲያውቁ ተዋቸው። ሐዋርያትም የአህያይቱን ርንጭላ ፈተው ወደ ኢየሱስ ክርስቶስ ሄዱ። አጠገቡም ሲደርሱ ታዲያ ልብሳቸውን በአህያይቱ ርንጭላ ላይ አንጥፈው ኢየሱስን በዚያ አስቀመጡት። በአህያይቱ ርንጭላ ላይ አስቀመጡት። አዎ፣ በዚያን ጊዜ ግን ጌታችን አዎ፣ በአህያ ላይ ተቀምጦ ወደ ኢየሩሳሌም በክብር ሲገባ በዚያ የነበሩ ከፊትም ከኋላም ያሉ ሆሳህና በአርያም እያሉ እያመሰገኑ የዘንባባ ዝንጣፊ ይዘው አዎ የተምር ዛፍ ዝንጣፊ ይዘው የወይራ ዛፍ ዝንጣፊ ይዘው ልብሳቸውን እያነጠፉ ጌታችንን በክብር ተቀብለውታል። ልናስተውል የሚገባው ግን በዚያን ጊዜ የነበሩ ሰዎች ጌታችንን የዘንባባ ዛፍ ዝንጣፊ ይዘው የተምር ዛፍ ዝንጣፍ ይዘው የወይራ ዛፍ ዝንጣፍ ይዘው ልብሳቸውን አንጠፈው ሲቀበሉት ዝም ብሎ አይደለም። ሁሉም ነገር ሲደረግ በምክንያት ነው ወገኖቼ። ለምሳሌ ለምን ዘንባባ ያዙ ቢባል፣ ዛሬም እኛ በዓለ ሆሳዕናን ስናክብር ዘንባባ እናስራለን፣ በቤተክርስቲያን ይታደላል። ዘንባባው የምን ምሳሌ ነው ስለምንድን ነው ስንል የመጀመሪያው አዎ ዘንባባ እያነጠፉ ጌታችንን በክብር ስለተቀበሉት ነው። ዘንባባው ደግሞ የምን ምሳሌ ነው? ለምን ዘንባባ ያዙ ቢባል ደግሞ አዎ ዘንባባው እሾሃማ ነው። አንተም የኃይል የድል ምልክት አለህ ሲሉ ነው። አዎ በሌላ በኩል ደግሞ የምን ምሳሌ ነው ስንል ዘንባባ እሳት ለብልቦ ይተወዋል እንጂ አይበላውም። አዎ ይህንን ዘንባባ ለእሱ መያዛቸው ማነጠፋቸው፣ አንተም ባህሪህ አይመረመርም ሲሉ ነው። አንድም ዘንባባ ረዥም ነው፣ ልዑል ነው፣ አንተም ልዑለ ባህሪ ነህ ሲሉ ዘንባባ ይዘው ተቀብለውታል። አስተውል እግዚአብሔር ቤተሰቦች፣ እኛም ዛሬ ዘንባባ የምናደርገው ለዚህ ነው። ሌላ ደግሞ የተምር ዛፍ ዝንጣፊ ይዘው ነው ጌታችንን የተቀበሉት ብለናል። ለምን የተምር ዛፍ ዝንጣፊ ያዙ ስንል ተምር ፍሬው አንድ ነው አንተም ባህሪ አንድ ነው ሲሉ ነው። አንድም ደግሞ ተምር ልዑል ነው ረዥም ነው አንተም ልዑለ ባህሪ ነህ ሲሉ ነው። አንድም የተምር ፍሬው በእሾህ የተከበበ ነው በቀላሉ መለቀም አይችልም። የአንተም ሚስጥር አንተ ካልገለጥከው በስተቀር አይመረመርም ሲሉ አዎ የተምር ዛፍ ዝንጣፊ ይዘው ጌታችንን በክብር ተቀብለውታል። ሌላ ደግሞ የወይራ ዛፍ ዝንጣፊ ይዘው ተቀብለውታል። ይህስ ስለምንድነው? ስንል ታዲያ ወይራ ጽኑ ነው፣ ወይም ደግሞ ጠንካራ ነው። አንተም ጽኑ ባህሪ ነው ሲሉ ነው። አንድም ወይራ ለመስዋዕት ይሆናል፣ አንተም መስዋዕት ትሆናለህ ሲሉ ነው። አንድም ወይራ ዘይቱ ለመብራት ይሆናል፣ አንተም የዓለም ብርሃን ነህ ሲሉ፣ ይህንን ይዘው እያመሰገኑ ጌታችንን ተቀበሉት። አው ይህም ብቻ አይደለም። ደግሞ ልብሳቸውን ማንጥፈዋል። ልብሳቸውን ማንጠፋቸው ስለምንድን ነው ስንል፣ አዎ እንኳን አንተ የተቀመጥክባት አህያ እንኳን መሬት መርገጥ አይገባትም ሲሉ፣ አዎ የለበሱትን ልብስ እያወለቁ ልብሳቸውን አነጠፉለት፣ በክብር ተቀበሉት። እነዚያ ያላመኑ አይሁድ አዎ ለተቀመጠባት አህያ ይህንን ያህል ክብር ከሰጡ እኛ ታዲያ ዛሬ በድንግልና ፀንሳ በድንግልና ለወለደች ለንጽሕተ ንጹሐን ለቅድስተ ቅዱሳን ለድንግል ማርያም ምን ያህል ክብር ልናደርግላት ይገባን የሆነ ወገኖቼ፣ ይህንን ቆም ብለን ልናሰው ልናስብ ያስፈልጋል። እነዛ የማያምኑ ያላመኑ አይሁዳውያን ለጌታችን አዎ እርሱ ለተቀመጠባት አህያ እንኳን ይህንን ያህል ክብር ሰጥተዋል። ልብሳቸውን እያወለቁ በመሬት ላይ አንጥፎ ማለት ነው፣ እንኳን አንተ የተቀመጥክባት አህያ እንኳን መሬት መርገጥ አይገባትም ብለው ማለት ነው። ታዲያኛ ለመቤታችን ለመብርሃን ለወላዲተ አምላክ ለድንግል ማርያም ለአዛኝቷ ምን አይነት ክብር ልናደርግላት ይገባ የሆነ ወገኖቼ ይህን ልናሰውል ያስፈልጋል። አዎ በዚህ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ የጽዮን ልጅ ውያት ትፍሪ እነሆ ንጉሥ ባህያ ውርንጭላ ላይ ተቀምጦ ይመጣል የሚለው የዘካርያስ ትንቢት ተፈጸመ። አዎ ጌታችን ለምንድን ነው ባህያ ተቀምጦ እየተመሰገነ ወደ ኢየሩሳሌም የገባው ስንል፣ ነቢያት በእድሜ ዘመናቸው የተነበዩት ወይም ደግሞ የተናገሩት ትንቢት ይፈጸም ዘንድ ጌታችን ባህያ ላይ ተቀምጦ ወደ ኢየሩሳሌም በክብር ገባ። አዎ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ የተጠቀሰው የዘካርያስ ትንቢትም ተፈጸመ። ሕዝቡም ታዲያ ኢየሱስ በመምጣት ላይ እንዳለ ሲያውቁ ሊቀበሉት ወጡ። አንዳንዶች ያልፍበት በነበረ መንገድ ላይ ልብሳቸውን፣ አንዳንዶች ደግሞ የዘንባባ ዝንጣፊ ያነጥፉ ነበረ። ከፊትና ከኋላ ያሉት ደግሞ እንዲህ ይሉ ነበረ። ሆሳህና በጌታ ስም የሚመጣ የተባረከ ነው፣ ሆሳህና ለዳዊት ልጅ እያሉ በታላቅ ድምፅ ይጮኹ ነበረ። እንዲህ የጮኹ እግዚአብሔርን ያመሰግኑ ነበረ። ኢየሱስ በሕዝቡ ልልታና ደስታ ታጅቦ ሲገባ ግን አዎ፣ ተጠንቅቀው ይታዘቡትና ይመለከቱት የነበሩ ፈሪሳውያን ደቀ መዛሙርቱን ዝም እንዲያሰኛቸው ተናገሩት። አዎ ዝም አሰኛቸው፣ አሉት። አዎ፣ ጌታችን ግን እነዚህ ሰዎች ባያመሰግኑኝ ዝም ቢሉ ሕፃናት ያመሰግኑኛል አለ። ሕፃናት ብቻ ሳይሆን ደግሞ እነዚህ የቢታንያ ድንጋይ አንደበት አውጥቶ ያመሰግኑኛል አለ። በዚያ ጊዜ የቢታንያ ድንጋይ አንደበት አውጥቶ አፍ አውጥቶ ሆሳህና በአርያም አዎ፣ ሆሳህና ለዳዊት ልጅ፣ ሆሳህና በጌታ ስም የሚመጣ የተባረከ ነው እያሉ ጌታችንን አመሰገኑ። በእውነት ክብር ለአምላካችን ይሁን። አዎ እኛ ብናመሰግነውም ባናመሰግነውም ጌታችን ላይ የምንጨምርበትም የምንቀንስበትም ነገር የለም። ወገኖቼ እግዚአብሔር አምላካችንን ብናመሰግን ግን የምንጠቀመው እኛው ነን። እርሱን በማመስገናችን የምንጠቀመው እኛ ነን እንጂ። አዎ እርሱማ ምስጉን ነው፣ የተመሰገነ ነው። ብናመሰግነው ምንም አንጨምርበትም፣ ባናመሰግነው ምንም አንቀንስበትም። ወገኖቼ እኛ ባናመሰግነው እንኳን ደግሞ ድንጋዮች እንኳን አፍ አውጥተው ያመሰግኑታል። በእውነት ክብር ለአምላካችን ይሁን። አዎ በዚህ በበዓለ ሆሳዕና የቤታንያ ድንጋይ አፍ አውጥተው ጌታችንን እንዳመሰግኑ ቅድስት ቤተክርስቲያናችን ታስብራለች። አዎ ዝም እንዲያሰኛቸው ነግረውት ነበረ። እርሱም ታዲያ ሕዝቡ ዝም ቢል ድንጋዮችን እንደሚጮሁ ነገራቸው፣ አስተማራቸው። ድንጋዮች እንደዚሁ አመሰገኑት። ኢየሱስ ክርስቶስ ኢየሩሳሌምን ሲያያት አለቀሰላት። አዎ አንቺ ኢየሩሳሌም፣ ለሰላምሽ የሚያስፈልገውን ነገር ምን ናውቀሽ ቢሆን ኖሮ፣ አሁን ግን ይህ ነገር ከዐይንሽ ተሰውሮብሻል። ጠላቶችሽ በዙሪያሽ እንዳጥር ከበው አዎ፣ በዚህም በዚያም አንቺን የሚያስጨንቁበት ጊዜ ይመጣል። ምክንያቱም እግዚአብሔር ሊያድንሽና ሊጎበኝሽ የመጣበትን ጊዜ ባለማውቅሽ ነው እያለ አዎ፣ ጌታችን አለቀሰላት፣ ረገማት። መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌምም የገባው ስለ ድህነቷ ሊያሳስባት ፈልጎ ነው። በማያወላዳ መንገድ ንጉሷና መድኃኒቷ እንደሆነ ገለጸላት። ወደ ራሷ ተመልሳ ጸጋዋን እንድትቀበል አዎ የልቧን ድንዳኔ ትታ እርሱን እንድትሰማ አስጠነቅቃት። ግን አልተጠነቀቀችም። ለጊዜው በክብር ተቀበለችው። ከጥቂት ቀን በኋላ ግን ተወችው። አዎ በመስቀል ላይ ሰቀለችው። ብዙ መከራ ስቃ ያደረሰችበት የደህንነቷን ቀን ማወቅ ተሳናት። በዚህም ደግሞ ከብዙ ዓመታት በኋላ ይቺ ኢየሩሳሌም መዓት ደረሰባት፣ ወይም ደግሞ መዓት ወረደባት። ይህ የሚያሳዝን የኢየሩሳሌም ሥራ አዎ፣ የሁላችንም የእኛ ሥራ ነው ወገኖቼ። ኢየሱስ ክርስቶስ መድኃኒታችንን መቀበል አንፈልግም፣ አዎ፣ ወይም ደግሞ ተቀብለን በኀጢአት ከኛ እንዲርቅ አድርገነዋል። በቅዱስ ቁርባን ወደ እኛ ሲመጣ በደስታ እንቀበለዋለን፣ ትንሽ ቆየት ብለን ደግሞ እናዋርደዋለን። ከእርሱ ጋር እንጣላለን፣ ከኀጢአት ጋር ጓደኝነትን እንይዛለን። በኃጢአት ስንወድቅ እርሱን እንደገና እንሰቅለዋለን። ነው ወገኖቼ ኢየሱስ እኛን አዎ አቤት በዚህ ቀን ለደህንነት የሚደረገውን ብታውቅ ኖሮ ይለናል። ይህ ሁሉ ከዐይነት ተሰውሮብሃል፣ ማወቅን አልፈለግክም። ይህን እቅ ግን አንድ ቀን እያለ አዝኖ ይፈርድብናል። ወገኖቼ ይህንን በማሰብ ሲመጣና ሲናገረን እንቢያንበለው እንቢያንበለው በኋላ እርሱ ቂም ይዞብን አዎ እምቢ እንዳይለንና እንዳያባረረን ደህንነታችንን ራሳችን አናጥፋ። ወገኖቼ ሁላችንም ቆም ብለን ልናስብ ያስፈልጋል። ባሕያ መቀመጡ ስለምንድን ነው ስንል ደግሞ አዎ ትሕትና ሊያስተምረን ነው። የሰላም ዘመን ነው ሲለን ነው። አህያዊቱ ትሑታን ናቸው። ረጋ ብለው ነው የሚሄዱት። በቀላሉ እንወጣባቸዋለን፣ በቀላሉ እንይዛቸዋለን፣ እንደፈለግንም እናዛቸዋለን። አው ጌታችንም በአህያ መቀመጡ ታዲያ ለፈለጉኝ ሁሉ የቅርብ አምላክ ለኝ ሲል ነው። በንጽህና በህዋነት ለሚኖሩ ምእመናን አድሬባቸው እኖራለሁ ሲል ነው በአህያ የተቀመጠው። አስተውሉ እግዚአብሔር ቤተሰቦች፣ ለዚህ ነው ቅድም እንዳልነው ዘንባባው የምን ምሳሌ ነው ስንል አው ዘንባባ ደርቆ እንደገና ህይወት ይዘራል። የደረቀ የምታለመልም አምላክ አንተነ ሲሉ ነው ዘንባባ ያዙት። ዘንባባ የሰላም ምልክት ነው። የሰላም አምላክ አንተነ ሲሉ ነው ዘንባባ ያዙት። ዘንባባ የደስታ መግለጫ ነው። አንተ ደስ የምታሰኝ ሀዘናችንን የምታርቅልን አምላክ ነ ሲሉ ነው ዘንባባ ያዙት። ዘንባባ እሾሃማ ነው። አንተ ሕያው አሸናፊ አምላክ ነ ሲሉ ዘንባባ ይዘው አመስግነውታል ወይም ተቀብለውታል። ዛሬም እኛ በበዓለ ሆሳዕና ዘንባባ ስንይዝ አዎ የደረቀ የምታለመልም አምላክ አንተ ነህ ስንል ነው። የሰላም አምላክ አንተ ነህ ስንል ነው። አንተ ደስ የምታሰኝ አዘናችንን የምታረቅልን አምላክ ነህ ስንል ነው። አዎ ዘንባባ ሸዋማ ነው። አንተ ያው አሸናፊ አምላክ ነህ ስንል ነው ዘንባባ ይዘን በዓለ ሆሳዕናን የምናከብረው። ዘንባባ ሳት አይበለውም፣ ለብሎ ይተዋል። ጌታም ደግሞ ልክ እንደዚሁ ባህሪህ የማይመለመድ ነው ስንል ዘንባባ ይዘን ጌታችንን እናመሰግነዋለን ማለት ነው። አሰው ለእግዚአብሔር ሰቦች

በበዓለ ሆሳና ሊቃውንት አባቶቻችን፣ አዎ በሰሙነ ሕማማት ፍታት ስለሌለ ያንን ጸሎተ አሰሪዮና ጸሎተ ፍታት በዚህ ዕለት በበዓለ ሆሳና ያከናውናሉ። እንዲሁም ደግሞ ስለ በዓለ ሆሳና በአራቱ ማዕዘን በአራቱም ወንጌላውያን የተጠቀሰውን ከበዓሉ ጋር የሚስማማውን የመጽሐፍ ቅዱስ ቃል እያነበቡ ስርዓቱን ያከናውናሉ ማለት ነው። እየዞሩ ዑደት እያደረጉ፣ ቤተ ክርስቲያኑን ዑደት እያደረጉ የሚያነቡትን ቃል ሁላችንም ከልባችንን ልንሰማ ያስፈልጋል። አስተውሉ። ታዲያ ይህንን ስንመለከት ደግሞ ትልቋ አህያ የምን ምሳሌ ነች? ውርንጭሏ አህያ ወይም ደግሞ ግልገሏ አህያስ የምን ምሳሌ ነች የሚለውን ደግሞ ልናውቅ ያስፈልጋል። አዎ ትልቋ አህያ የኦሪት ምሳሌ ናት። ትልቋ አህያ ሸክም የለመደች ናት። ልክ እንደዚህ ሁሉ ሕገ ኦሪትም የተለመደች ሕግ ናት። ትልቋ አህያ የእስራኤል ምሳሌ ናት። ትልቋ አህያ ሸክም እንደለመደች ሁሉ እስራኤልም ህግ ለመፈጸም በሕግ ለመራመድ የለመዱ ናቸው። ትልቋ አህያ የአዳም ምሳሌ ናት። ወገኖቼ አዳም ሸክም የበዛበት ነበርና። ትንሿ አህያስ የምን ምሳሌ ናት ስንል ትንሿ አህያ በሕገ ወንጌል ትመሰላለች። ምክንያቱም ወንጌል ኢየሱስ ክርስቶስ የመሠረታት የሠራት አዲሷ ሕግ ናትና ማለት ነው። እንዲሁም ደግሞ ትንሿ አህያ በአሕዛብ ትመሰላለች። ለምንድነው ነው በአሕዛብ የተመሰለችው ስንል ትንሿ አህያ ሸክም የለመደች አይደለችም። እንዲሁም ደግሞ አሕዛብም ሕግን ለመቀበል የለመዱ አይደሉም። ለሕግ አዲስ ናቸውና በአሕዛብ ትመሰላለች ትንሿ አህያ። ሌላ ትንሿ ወይም ደግሞ ግልገሏ አህያ የመቤታችን ምሳሌ ናት። እንዴት በዚህ ተመሰለች? ስንል ታዲያ የዓለምን ሸክም አቅልላለችና በእመቤታችን ትመሰላለች። እመቤታችን የድህነታችን ምክንያት ናት። ጌታን የተሸከመች ንጽሕት እንከን የሌላት እናት ናት። አዎ፣ ስለዚህ በዚህ ትመሰላለች። አሰውል እግዚአብሔር ቤተሰቦች፣ በዚህ በበዓለ ሆሳዕና የምናከናወናቸው ነገሮች ሁሉ ምክንያት አላቸው ናቸው። ዝም ተብለው የተከናወኑ አይደሉም። ወገኖቼ ታዲያ በነቢያት እንደተነገረው፣ አንቺ የጽዮን ልጅ ሆይ አትፍሪ እንሆ ንጉስሽ ባህያ ውርንጭላ ላይ ተቀምጦ ይመጣል የተባለውትን ቤት እንዲፈጸም ከደቀ መዛሙርቱ ሁለቱን ላካቸው። ሄደው አህያዋን ከነ ውርንጭላዋ ታስራ እንደሚያገኟት ፈተውም እንዲያመጡለት ነገራቸው። ለምን ብለው ከጠየቋቸውም ደግሞ ጌታዋ ይፈልጋታል ማለት መልስ እንዲሰጡ አዛቸው። እነርሱም እንደተባሉት አደረጉና ልብሳቸውን አንጥፈውለት ባህያዋ ላይ አስቀመጡት። የማቱስ ንግል መራፋ 1 እንደምንመለከተው ማለት ነው። ትልቁም ትንሹም ታዲያ ሆሳዕና ለዳዊት ልጅ ሆሳዕና በአርያም እያሉ ያመሰግኑት ነበረ። ዘንባባ ይዘው ልብሳቸውንና የዛፍ ቅጠሎችን በየመንገዱ እያነጠፉ ጌታችንን በክብር ተቀብለውታል። ልብሳቸውን ማንጠፋቸው ለክብሩ መግለጫ ነው። እንዲህ ባለ ክብርና ምስጋና ኢየሩሳሌም ሲገባ ከተማዋ በዝማሬና በምስጋና አስተጋባሽ ጮይ ተናወጠች። አዎ በዚህ ጊዜ ማን የመጣው ምንድን የመጣብን? ብለው ሁሉም ከየቤታቸው ወደ ደጃፍ ወጥተው ተመለከቱ። ይህ አበሳጫቸው ፈሪሳውያንና አይሁዳውያን ግን የሚያመሰግኑትን ዝም እንዲያሰኛቸው ጌታችንን ጠይቆት እርሱም ታዲያ እነዚህ ዝም ቢሉ ድንጋዮች አመሰግኑኛል ብሎ መለሰላቸው። በነቢዩ ዳዊት ታዲያ ከሚጠቡ ህፃናትና ከልጆች አፍ ምስጋናን አዘጋጀ የሚለው መዝሙር ስምንት ሁለት ላይ ተብሎ የተነገረው ትንቢት እንዲፈጸም የአርባና የሰማንያ ቀን የዓመትና የሁለት ዓመት ህፃናት አዎ ጌታችንን አመስግኖታል። ሆሳህና በአርያም እያሉ ጌታችንን አመስግኖታል። የቢታንያ ድንጋይም አፍ አውጥቶ ጌታችንን አመስግኖታል። አዎ በእውነት ክብር ላምላክ ...ካችን የሆነ ነገዶቼ ክቡር ዳዊት ታዲያ ከህፃናትና ከሚጠቡ ጨቅላዎች አንደበት ምስጋናን አዘጋጅ ያለው ትንቢት ሲፈጸም፣ አዎ ግፈኛው ጠላት ዲያብሎስ አዎ የሚወገድበት ጊዜ መድረሱን ያመላክታል ማለት ነው። ዲያብሎስ የሰውን ልብ ዙፋን አድርጎ ሰውነቱን ድንኳን አድርጎ ኃጢአትን ደግሞ አጥር አድርጎ አምስት ሺህ አምስት መቶ ዘመን ቢኖርም አምላካችን መድኃኒታችን የሱስ ክርስቶስ በመስቀል እርሱን ከሰዎች ልቦና የሚያስወግድበት ቀን ቀርቦ እንደነበረ እናስተውላለን ማለት ነው። አስተውሉ አዋቂዎችም ህፃናትም ሆሳና በአርያም እያሉ ማመስገናቸውም መድኃኒት መባል ለአንተ ይገባሃል ማለታቸው ነው። በባለ ሆሳና ጉዳይ ላይ ከሚነሱ ጥያቄዎች መካከል አንዱ የአህያዋና የውርንጭላዋ ነገር ነው። ጌታችን ኪሩቤል በሚሸከሙት ዙፋን የሚቀመጥ አምላክ ሲሆን ትሑት ሆኖ በአህያ ላይ የተቀመጠ፣ አህያዋን ከነውርንጭላዋ ፈታችሁ አምጡልኝ ማለቱ የሰው ልጅ ከኃጢአት ሥርዓት ለመፍታት የመጣ አምላክ መሆኑን ያሳየናል። አዎ ደቀ መዛሙርቱ አህዮቹን ፈተው ማምጣታቸው ደግሞ ስልጣነ ክህነታቸውን ያመላክታል። አዎ ደቀ መዛሙርቱ እንዲሁም ደግሞ ካህናት አባቶቻችን በምድር የፈታችሁት በሰማይ የተፈታ ይሆናል፣ በምድር ያሰራችሁት በሰማይ የታሰረ ይሆናል ተብሎ ስልጣን ተሰጥቷቸዋል። ደቀ መዛሙርቱም ታዲያ ሄደው አህዮቹን ፈተው ማምጣታቸው ስልጣነ ክህነታቸውን ያመላክታል ማለት ነው። በአህያ ላይ ልብሳቸውን ማንጠፋቸው ደግሞ የምትመች የማትቆረቆር የወንጌልን ህግ ባህያ ላይ ልብሳቸውን ማንጠፋቸው ደግሞ የምትመች የማትቆረቁር የወንጌል ሕግ ሰጠን ሲሉ ነው። ባህያ ላይ የተቀመጠ ሰው በፈረስ እንደተቀመጠ ሰው ፈጥኖ ያመልጥም። ወገኖቼ ጌታችን ኢየሱስ ክርስቶስም ከፈለጉኝ አያጡኝም ሲል ባህያ ላይ ተቀምጧል። ከግለሰብ ደጅ የተፈታች አህያ ጌታዋ ይፈልጋታል ብሎ ያስፈታት በፈጣሪነት ወይም ደግሞ ስለፈጠራት ገንዘቡ ስለሆነች ነው። አህያን ያልናቃ አምላክ በእውነት እኛም ከኀጢአት ርቀን ብንፈልገው ማደሪያዎቹ ሊያደርገን ፈቃዱ ነው። ያ የሕያዋን መፈታት የፈለገ ጌታ እኛም ወደ ካህናት ቀርበን ኃጢአታችንን ተናዘን ከበደል እስራት እንድንፈታ ይፈልጋል። ወገኖቼ ስለዚህ ሁላችንም ንስሐ ልንገባ ያስፈልጋል። ከኃጢአት እስራት ተፈተን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ማደሪያ እንድንሆን የእግዚአብሔር ቸርነት የቅድስት ድንግል ማርያም አማላጅነት በእውነት ሁላችንን ይርዳን። ስለዚህ ይህንን በዓለ ሆሳሃናን ስናክብር ስለምን እንደምናከብር እንደምናክብር በዚህ ዕለት ጌታችን ምን እንዳደረገልን እንዲሁም ደግሞ በበዓለ ሆሳና የሚከናወኑ ሚስጥራትም ምን እንደሆኑ ልናውቅ ያስፈልጋል ማለት ነው። የጌታችን እማማት የሚጀምረው ታዲያ በዓለ ሆሳናን ባከበርን ከሰዓት ነው። በዓለ ሆሳዕና የሚከበረው ቀድሞ ካለው ረቡዕ ጀምሮ ነው ብለናል። ነገር ግን ጸሎተ አሰሬውና ጸሎተ ፍትሐት የሚደረገውና በዋናነት የሚከበረው በዕለተ እሁድ ነው። በዕለተ እሁድ ይህንን ክብረ በዓል ካከበርን በኋላ ከሰዓት ጀምሮ ሕማማቱ ይጀምራል ማለት ነው። ለምንድን ነው ሕማማቱ የሚጀምረው ስንል፣ ታዲያ ጌታችን እየተመሰገነ ከገባበት ሰዓት ጀምሮ አዎ፣ ፀሐፎች ቀኑ እንደዚሁም ደግሞ ተበሳጩ። ጌታችን ላይ ዛቱበት፣ ሰደቡት። ስለዚህ ሕማማቱ የሚጀምረው ከዚህ ነው ወገኖቼ። መሰደብም ሕማም ነው። ስለዚህ ጌታችንን የሰደቡበት ያጎረመረቡበት ዕለት ነውና ከሰዓት ጀምሮ ሰሞነ ሕማማቱ ይጀምራል ማለት ነው። ይህም ብቻ ሳይሆን ደግሞ ሰሞነ ሕማማቱ አምስት ቀን ተኩል ይሆናል። ከሰኞ እስከ ዓርብ አምስት ቀን አለ። እንደዚህም ደግሞ እሁድ ከሰዓት ደግሞ ግማሽ ቀን አለች። ያም ደግሞ አምስት ሺ አምስት መቶ ዘመን ያ የዓመተ ፍዳ የዓመተ ኩነኔን ዘመን እንዲያስታውሰን ነው። አምስት ቀን ተኩል የተባለውን አምስት ሺ አምስት መቶውን ዘመን አዎ፣ የአዳም ልጆች ሁሉ በስራት የነበሩበትን በጨለማ የነበሩበትን ያንን ዓመተ ፍዳ ዓመተ ኩነኔን እንድናስብ አምስት ቀን ተኩል ይሆን ዘንድ አዎ፣ ሰሞነ ህማማት የሚጀምረው በዓለ ውሳናን ባከበርን ከሰዓት ጀምሮ ነው። ያንንም ደግሞ የሰሞነ ህማማት ሰኞን ስንመለከት እንማማራለን። በሰሞነ ሕማማት ሰኞ ጌታችን ምን አደረገልን፣ ማክሰኞ ምን አደረገልን፣ ረቡዕ፣ ሐሙስ፣ አርብ ምን አደረገልን የሚለውን እለቱን ጠብቀን እንማማራለን። ይህም ብቻ ሳይሆን ደግሞ በሰሞነ ሕማማት የሚፈጸሙ ስርዓቶች አለ የማይፈጸሙ አሉ። እነዚህስ ምንድናቸው? የሚጸለዩ ጸሎቶች አለ የማይጸለዩ ጸሎቶች አሉ። እነዚህስ ምንድናቸው የሚለውን በቀጣይ አስተምሯችን ላይ እንማማራለን ማለት ነው። ለዚህ ነው ይህንን በዓለ ሆሣዕና አስቀድመን የተማማር ነው ማለት ነው። ሁላችን ማውቀን ክብረ በዓሉን እንድና እንድናከብር እንደዚሁም ደግሞ ስርዓቶችን ሁሉ አውቀን እናአከናወን ዘንድ ማለት ነው። ስለዚህ ይህንን የሰማነውን የተማርናትን ያወቅናትን ደግሞ ላልተማሩ ላላወቁት ወንድሞቻችን ልናሳውቅ ያስፈልጋሉ ወገኖች ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ስናሰታ ማተብ አንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ ቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ሚርዳ። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል ላይ የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማር ነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱ መጫ ኖርባቸዋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል። በቀጣይ ከዚህ የሚለቁ አስምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። የዛሬው መርሐ ግብራችንን ታዲያ ከመፈጸማችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድን ነው ካልን ታዲያ እንደሚታወቀው በዚህ በዮናስ ቲዩብ መንፈሳዊ የዩቲዩብ ቻናል በአመት ሶስት ታላላቅ የነፍስ ወይም ደግሞ የበረከት ስራዎች ይሰራሉ። እነዚህ የሚሰሩት የበረከት ስራዎች መጽሐፍ ቅዱስን መነሻ ያደረጉ ናቸው። ጌታችን በፍርድ ቀን የሚጠይቀን ጥያቄዎችን የምንመልስባቸው ናቸው። ማቴዎስ ወንጌል ምዕራፍ 25 ላይ ያለውን ማለት ነው። እነዚህ ምንድናቸው? በአመት ሶስት የሚከናወኑት ስንል አዲስ ዓመትን ምክንያት በማድረግ የታሰሩ እህት ወንድሞቻችንን እንጠይቃለን። የገና በዓልን ምክንያት በማድረግ ደግሞ የታመሙ እህት ወንድሞቻችንን እንጠይቃለን። የትንሣኤ በዓልን ምክንያት አድርገን ደግሞ የተራቡ እህት ወንድሞቻችንን አንድ ቦታ ሰብስበን ነዳያንን ሰብስበን እንመግባለን ማለት ነው። እነዚህ ሶስት የበረከት ስራዎች በዚህ በዮናስ ቲዩብ መንፈሳዊ ቻናል ይከናወናሉ ማለት ነው። እነዚህ የሚከናወኑት ታዲያ አንድ ሰው ሁለት ሰው ብቻ ተሳትፎበት ሳይሆን ሁላችሁም አነሰ በዛ ሳትሉ ከመቶ ብር ጀምሮ ስትሳተፉ ነው። እናንተ የተሳተፋችኋት የመቶ ብር ቻለንጅ ነች ዛሬ ብዙ ፍሬ የምታፈረው ማለት ነው። ስለዚህ ከዚህ በፊት ስናደርግ እንደነበረው ሁሉ አሁንም እዚህ መቶ ብር ቻለንጅ ላይ ሁላችሁም ልትሳተፉ ያስፈልጋል። ያም ደግሞ የሰጣችሁት ገንዘብ ምን ላይ እንደዋለ መልሶ በቪዲዮ ወደ እናንተ የሚደርስ ይሆናልና እዚህ መቶ ብር ቻለንጅ ላይ ልትሳተፉ ያስፈልጋል። ምናልባት አዲስ የሆናችሁ እንዴት ነው የምሳተፈው በምንድን ነው የምሳተፈው የምትሉ ሰዎች ካላችሁ የዚህ ቪዲዮ የኮመንት የመጀመሪያ ቦታ ላይ ሊንክ አስቀምጠላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል ማለት ነው። ለምን እንደምትሰጡ፣ እንዴት እንደምትሰጡ አካውንት አካውንቱ በሶስት ስም የተከፈተ የንግድ ባንክ አካውንት እንደሆነ ሙሉ መረጃ ይመጣላቸዋል። በዚያ መሰረት አዎ እዚህ የበረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። ፍላጎቱ ያላችሁ ይህን የበረከት ስራ ሁላችሁ አነሰ በዛ ሳትሉ ተሳተፉ። እዚህ መንፈሳዊ ቻናል ላይ ከመቶ ሰባ ሺህ ሰው በላይ አለ። ሁሉም መቶ ሰባ ሺሁን መቶ መቶ ብር ብቻ እንኳን ቢያዋጣ ወይም ደግሞ ቢሳተፍ ብዙ ስራ መስራት ይቻል ነበረ። ብዙ የወደቁ ወንድሞቻችንን ማንሳት ይቻል ነበረ። ነገር ግን እንዲህ አይነት የበረከት ስራዎች የሚሰሩት እግዚአብሔር የፈቀደላቸው የመረጣቸው ብቻ ናቸው። ሰው ስላለው ብቻ አይሰጥም ወገዶቼ እግዚአብሔር ካልፈቀደ። ስለዚህ እግዚአብሔር የፈቀደላችሁ እዚህ የበረከት ስራ የምትሳተፉ ሁላችሁም ከመቶ ብር ጀምሮ አነሳ በዛ ሳትሉ የአቅማችሁን የቻላችሁትን እዚህ መቶ ብር ቻለንጅ ላይ ልትሳተፉ ያስፈልጋል። ይህ መልእክታችን ነው ማለት ነው። አነሳስቶ ላስጀምረን አስጀምሮም ላስፈጽመን ለልዑል እግዚአብሔር ክብር ምስጋና ይግባው።